ከዚህ ጋር ተያይዞ ለየት ያለው አዲስ ዜና እዚህ ላይ ምንድን ነው? ወርክ ሳይቶች ላይ የአይሲ ኤጀንቶች ዋራንት ወረቀት ሳይኖራቸው፣ የፍርድ ቤት ትእዛዝ ሳይኖራቸው የስራ ቦታዎች ሰዎች ጠቁመውናል፣ ተጠራጥረዋል በሚል መጥተው ስራ ቦታ ጭምር መፈተሽ ጀምረዋል። ባሳለፍነው ሳምንት ታስታውሱ እንደሆነ ዲያስፖራ ሚዲያ ኔትወርክ በሰጠው መረጃ በዲሲ ሬስቶራንቶች ጭምር እየተገባ አይ ናይን የሚባለውን ፎርም የሰራተኞችን የሚመዘግብበት ሬኮርድን አሳዩ እየተባሉ ወደ ስምንት የሚሆኑ ወይም ከስምንት በላይ ሬስቶራንቶች እና የተለያዩ ንግድ ቤቶች ሲጠየቁ እንደነበረ እና በዛ ምክንያት ሰራተኞች ተደናግጠው የቀሩም እንዳሉ በሶስት ቀን ውስጥ ተመልሰን እንመጣለን፣ ይህን ማሳየት አለባችሁ የሚል ትእዛዝ ሰጥተው ሄደው እንደነበረ ሲቪል የለበሱ ወታደራዊ ወይም የአይስ ዩኒፎርም የለበሱ የሆላንድ ሴኩሪቲ ዩኒፎርም የለበሱ በጓሮ እና በፊት ለፊት ጭምር ገብተዋል። ደንበኞች ሁሉ እስኪደናገጡ በሴኩሪቲ ካሜራ የተያዘ አለ። እዚህ አሁን የተመለከታችሁት የዲሲ አፈሳ ዜና ላይ እሱም የቀደመ ዜናው ተካቷል። በተጠናከረ መልኩ ነው የቀጠለው በ ሂውስተን 422 በዲሲ ከ200 በላይ ተይዘዋል። የፍሎሪዳው ግን ለየት ያደርገዋል። እዛው ወርክ ሳይት ድረስ ተሄዶ ነው ይህ የተፈጸመው። እንመለከተዋለን።

ቲፕስ ነው። ሰዎች ቲፕ አደረጉ። ማንን? አይሲ ኢሚግሬሽን ኤንፎርስመንት የሆነውን ኢሚግሬሽን ከስተምስ ኤንፎርስመንት ደውለው እዚህ ጋር ህገወጥ ሰዎች ሳይኖሩ አይቀሩም ብለው ጠቆሙ። የት ነው? ፍሎሪዳ ነው። ይሄ ቦታ ሪታየርመንት በብዛት ጡረታ የወጡ ሰዎች ያረጁ ሰዎች ቤት ተሰርቶላቸው በአንድ አካባቢ ነው አሜሪካ ሀገር ብዙ ጊዜ ያው እዚህ ያላችሁ ሰዎች ታውቃላችሁ። ሪታይርመንት ይሄ አፓርትመንት ምናምን ሳይሆን ሀውስ አንድ ኮሚኒቲ ተሰርቶ እዛ አካባቢ ይኖራሉ። በተለያየ ግዛትም እንደዛ ተመሳሳይ ነው። እዚህም ቴክሳስ። እነዚህ ሰዎች ያው እርጅና ማለት ስራም የለም ደውለው ደግሞ የዜግነት ግዴታ ነው መጠቆም። ህገወጥ የሆኑ ነገሮች እንቅስቃሴዎች ከካያችሁ ያልተለመደ ሁኔታ ጠቁሙ የሚል ነገር አለ። ግን በኢሚግራንት ላይ ጥቆማ ይሄ ምናልባት አሁን የትራምፕ አስተዳደር ከመጣ በኋላ የጀመረ ትልቁ ነገር ነው። ምክንያቱም ዋራንት ያስፈልጋል። ፍርድ ቤትም አሁን ዛሬ ዲፖርት እንዲደረጉ የተወሰነባቸውን ሰዎች ፍርድ ቤት አግዶበታል ትራምፕ ሰዎች ላይ ምክንያቱም እነዚህ ዲፖርት የሚባሉት አንዶክመንት የተባሉት ሰዎች ሁኔታ መታየት አለበት፣ መጀመሪያ ከመባረራቸው በፊት ፍርድ ቤት ማየት አለበት የሚል ነው። እገዳ ተጥሎበታል። ግን እንደዚህም ሆኖ እንደምታዩት አይሲ ኤጀንቶች ቲፕ ተሰጥቶናል ወይም ጥቆማ ደርሶናል በሚል እዛ ወርክ ሳይት ድረስ ሄደው ነው እነዚህ ሰዎች ሲጠይቁና ሲፈትሹ የነበረው በዚህ መሀልም፣ ያው ሰው ማግኘታቸው አይቀርም። አብዛኛው አሜሪካ ሀገር ህስፓኒክ ኮሚኒቲው ነው ስደተኛው ነው የኮንስትራክሽንም ስራ ብዙ ስራዎች የሚሰራው ግን፣ በዚህ መሀል ታክስ አይከፈልም፣ የሀገሪቷን ጥቅም ይጠቀማሉ፣ ሌላ ህጋዊነታቸውን የሚያሳይ ነገር የለም፣ ወንጀል ሲሰራ የሚጠይቁበትን ነገር የለም፣ መኪና ይነዳሉ። እንደውም ሜሪላንድ የሰማሁት መኪና መንጃ ፍቃድ ማግኘት ይችላሉ። አንድ ዶክመንት ድም ሆነው የሚል ነው። ስለዚህ እነዚህ ነዚህ ነገሮች ያለ ኢንሹራንስ ነው የሚነዱት። ይሄ ሁሉ ሲደመር ህጉ ደግሞ አሁን ትራምፕ አስተዳደር እየፈጸመ ያለው የተጻፈ ህግ ነው። ኢሚግሬሽን ሎ ላይ አለ፣ ግን የበፊት አስተዳደሮች ሪፐብሊካኑም ሆነ ዴሞክራት በአግባቡ አልፈጸሙትም። ነው ያው ኦባማ እንደሚታወቀው ዲፖርተር ኢንቺፍ ነው የሚባሉት። እሱን አንድ ቀን መረጃ በደንብ በአሃዝ የተደገፈ ማን ነው እስከዛሬ ስደተኛን በብዛት ያባረር የሚለውን ዝግጅት አቀርብላቸዋለሁ። ኦባማ ግን አንደኛ ነው የሚባለው በማባረር ግን አሁን ኢንፎርስ የሚደረግበት መንገድ እና ያኔ እንዴት ነው እሱን ልዩነቱን ደግሞ ባለሙያዎች ትንታኔ ማቅረብ አለባቸው። ይህን ዜና በዝርዝር ከማየታችን በፊት ማስታወቂያ ተመልክተን እንመለሳለን። ከሰውን ማንኝ ቆይታችሁ ከዲያስፖራ ሚዲያ ኔትወርክ ጋር ይሁን። በአምስት ዓመት የግንባታ ጉዞ በቦሌ ቡልቡላ የመኖሪያ አፓርትመንትና የንግድ ሱቆችን የያዙ አራት ሳይቶችን ጥንቅቅ አድርጎ ያስረከበው ጀምቦሮ ሪል ስቴት አሁንም በዲፕሎማቶች መንደር ለመኖሪያ ተመራጭ በሆነው ሳር ቤት በአይነቱ ለየት ያለና በግንባታ ላይ የሚገኝ ግራንድ ሞል እየሸጥን እንገኛለን። የንግድ ሱቆችን ከ350 ቅድመ ክፍያ ጀምሮ፣ እንዲሁም ከባለ አንድ እስከ ባለ ሶስት መኝታ የመኖሪያ አፓርትመንቶችን ያለምንም የዋጋ ግሽበት በ10

ይህንን እንግዲህ የሕግ አካላት ይመልከቱት። ግን አንድ ሰው አንድ የሕግ አስከባሪ አካል ያኛው ሰውዬ ካወቀ አልሰጥም ማለት ይችላል። አልሰጥም፣ አልናገርም ማለት ይችላል። ምክንያቱም ዋራንት የለም። ለምን ምጠይቀኝ ማለት ይችላል። ወይም ጠበቃዬ ይምጣና ወይም የሕግ ክፍል ይምጣና ወይም የታለ ማዘዣ ብሎ ይጠይቃል። ኮንሴንሽዋል የሚሆነው ሰዎች ደንግጠው ሲጠየቁ መታወቂያ ሲባሉ ስለሚያሳይ አሪ የሲቲዝን ሁሉ ብለው ይጠይቃል። ቀደም ሲል እንደሰማችሁት ይሄ እንግዲህ ድንገተኛ ፍተሻ ነው። እዛ የስራ ቦታ እንደምታዩት መኖሪያ ቤት እየተገነባ ነው፣ አካባቢው ላይ እዚህ ቦታ ድንገት ሲሄዱ ፎክስ ኒውስ ኬት መጣ፣ ዝግጅት አለው። ይህንን በየእለቱ አሁን ፎክስ ኒውስ ብትገቡ ይሄ ዜና አለ። ኤክስክሉሲቭ የሆኑ ቪዲዮ ቀረጻዎች የሚያገኘ ማን ነው? ፎክስ ኒውስ ነው። በብዛት የሪፐብሊካን ደጋፊዎች ስክሪናቸው ላይ ቤት ውስጥ የሚከፈተው ምንድን ነው? ፎክስ ኒውስ ሌላ አይደለም። ስለዚህ ያንን ቤዙን በየቀኑ እነዚህን ቃል የተገባው ነገር እየተፈጸመ መሆኑን ማሳየት ያስፈልጋል የፍሎሪዳው ወርክ ሳይት ድረስ ስራ ቦታ ድረስ እንደዚህ መሄዳቸው አሁን ብዙ ብርክ ነው የሚፈጥረው፣ ብዙ ሰዎችን ያስፈራል። በርካታ አስር ሚሊዮን በላይ ነው አንድ ዶክመንትድ ሆኑ ሰዎች ያሉት። ብዙ ኢትዮጵያውያን አሉ በዚህ ውስጥ፣ ብዙ ኤርትራውያን አሉ፣ ብዙ አፍሪካውያን አሉ። አንድ ዶክመንትድ ሆኖ ከዚህ አገር ውጡ ተብሎ ኬዛችሁ ውድቅ ሆኗል ተብለው ያሉ ሰዎች አሉ። አንዳንዶች በጊዜ ሂደት እዚህ ያለ ዜጋ አግብተው ምን ብለው አጀስት አድርገው

ቫሊድ የሆነ መታወቂያ ነው ያላስኩት ምናምን ቢል አሻራ ስጥ ይባላል እና ሰውዬው እዛ አሻራ ይሰጣል። ያው ሴንተሩ አሜሪካ አጠቃላይ ያ ሰው ማን እንደሆነ የሚያሳይ ከሆነ ያሳያል። ህገ ወጥ ከሆነ ግን ይህ ሰውዬ አሻራ የለውም እኮ። አብዛኞቹ አሻራ የሌላቸው አሉ። አሻራ ያላቸው በእርግጥ ውጡ የተባሉ የተቀመጡ ሰዎች አሉ። ቀደም ሲል በሰራሁት መረጃ ላይ በቀን አምስት መቶ ምናምን ትከፍላላችሁ የሚባሉት ያው አሻራ ሰጥተው ምን ብለው ፕሮሰስ አድርገው አመልክተው ማመልከቻቸው ወድቆ ነው ውጡ ከሀገር የተባሉ ወይም ኬዛቸው ዲና የተባሉ ሰዎች ናቸው። አንዶክመንትድ ኢሊጋሊ ደግሞ ገብተው ያልተመዘገቡ ስራ የሚሰሩ ሰዎች አሉ፣ አሻራ ያልሰጡ የእነሱ እንዴት ይገኛል? በአሻራ ግን ያለምንም የፍርድ ቤት ትዕዛዝ ስራ ቦታ ተኪዶ እንደዚህ አይነት ፍተሻ ማድረግ ተጀምሯል።

ብዙዎቹ ትብብር አድርገዋል፣ የተጠየቁትን ምላሽ ሰጥተዋል። ግን ወደ 30 የሚሆኑ አምልጠዋል። የተያዙ አሉ። የተያዙት ደግሞ ከዚህ በፊት ከአሜሪካ እንዲወጡ የተባሉ ወንጀል ያለባቸው ተመልሰው መጥተው እዚህ በዚህ ድንገተኛ ፍተሻ ተገኝተዋል፣ ተይዘዋል ነው። የፍሎሪዳ ነው። ይህንኑ እዚሁ ዜና ላይ ሳንወጣ፣ ከፍሎሪዳ ሳንወጣ በተመሳሳይ

በቃ እንደዚህ ህገ ወጦች አሉ የአሜሪካኖችን ህጋዊ አሜሪካኖችን ስራ የነጠቁ የአሜሪካውያንን ስራ ነጥቀው የሚሰሩ አሉ እዚህ ጋር እንዴት ነው የሚነጥቁት የሚለውን ህገወጥ ሆነው ለምን እነዚህ ሰዎች አሜሪካዊ ለምን አይሰራውም የሚለውን መመልከት ያስፈልጋል። ከ300 በላይ ሰዎችን አናግረው እየጠየቁ 33 አስረዋል። ግን ህገወጥ የሆነው ሰው እንዴት ነው የአሜሪካን ስራ የሚወስደው ነው? እነዚህ ሰዎች ወረቀት ስለሌላቸው የሚያሰሯቸው አሁን ኮንስትራክሽን ሳይት ላይ ያያችሁት ኮንስትራክሽን ዋና ካምፓኒ ያለ ሰብ ኮንትራክት የሚወስዱ አሉ እነሱ አብዛኛው የሂስፓኒክ ኮሚኒቲ ነው እነሱ ደግሞ ወረቀት የሌላቸውን ለምሳሌ በሰዓት 30 ዶላር የሚከፈለው አንድ ኮንስትራክሽን ሳይት ላይ ቤት ግንባታ ላይ የሚሰራ ሰው እነዚህ ሰዎችን በ15 ብር በ12 ብር ሊያሰራቸው ይችላል ወረቀት ስለሌላቸው ብቻ ስለዚህ በሰላሳ ብር ስራው የሚቀጠር ቢሆን አሜሪካዊው ያንን ለመስራት ይፈቅዳሉ ነው። ከዛ ውጭ ታክስ አይከፍሉም ነው። ከዛ ውጭ ህጋዊ ሰውነት ስለሌላቸው ወንጀል ሲሰሩ በቀላሉ ያመልጣሉ ነው። እነዚህ ናቸው መከራከሪያዎቹ። ያው በሌላው አንግል ያለውንም ማየት ስለሚያስፈልግ የሂውስተኑ እንዴት ማፈሳው እንዴት እንደነበረ ሂውስተኑን ደግሞ ተመልሰን እንመልከት ከፍሎሪዳ ተሻግረን

በቦርደር ፓትሮል ተይዞ ሲገባ በባይደን አድሚኒስትሬሽን ካቼን ሪሊዝ ነው የሚባለው ያዝ ልቀቅ ነው ይያዛል ይለቀቃል ነው አይሲ ይዛል ይለቀቃል ወይ የተወሰነ ሁለት ቀን ሶስት ቀን እስር ቤት ይቆይና ይለቀቃል ከዛ ወደ ሌላ ስቴት ይሄዳል ቴክሳስ በብዛት በቴክሳስ የሚያቋርጡ አሉ ቴክሳስ ስቴቱ ለእንደዚህ አይነት ስለማይመች ወዴት ነው የሚሄዱት ሳንክቹሪ ሲቲ ወደሚባሉት ወደ ኒውዮርክ ትልልቅ ከተሞች እዛ ደግሞ ጭራሽ ህገወጥሁም ሆነው ጥቅማጥቅም ያገኛሉ ቤት ማረፊያ ይሰጣቸዋል። ዴቢ ካርድ ገንዘብ ተሞልቶ ካርዱ ሁሉ ይሰጣቸዋል። ፐብሊክ ቤኔፊት ይሰጣቸዋል። አንድ ቬኔዙዌላ የተባረረ ካስታወሳችሁት ጎረምሳ ቲክታክ ላይ በጣም እዩኙኝ የሚል ሚሊዮን ተከታዮች ያሉት አሜሪካ አትሱ ጭራሽ ይሄ ሁሉ ጥቅም አለ፣ መንግስት እኔና ልጄ፣ ሚስቴ ይሄው የመንግስት እርዳታ እያገኘን ነው ለምን ሰው እንደሚሰራ ሁሉ እስከ ማለት የተደረሰ በባይደን አስተዳደር ጊዜ የነበረ የታየ የተረጋገጠ ነው። አሁን እሱ ዲፖርት ተደርጓል። ከሁለት ወር በፊት ዲያስፖራ ሚዲያ ኔትወርክ መረጃውን ማቅረቡ ይታወሳል።

አይስ ገና ሲንቀሳቀሱ ልንሄድ ነው ወደዚህ ቦታ ነው የሚባሉት። ፎክስ ሁሉን ነገር እንደዚህ ላይቭ እየቀረጸ ነው መረጃዎች የሚይዘው። እነዚህ መረጃዎች ደግሞ የእኛ ማህበረሰብ በሚጠቅም መልኩ መረጃዎቹን ማግኘቱ ምን እየተካሄደ እንደሆነ ማወቁ አስፈላጊ ስለሆነ ነው ወደ እናንተ እየቀረበ ያለው።

ያው እዚህ መተው ቪዛ አግኝተው የቆዩ እዚህ ሆነው ወንጀል የሰሩ እንደነዚህ ያሉ ሰዎች ነው የሚያዙ ትላለች። አሁን አያችሁ፣ ወርክ ሳይት ጋር መሄድ እንደዚህ በኦፕሬሽን በአንዴ ድንገተኛ፣ ኮሎራዶ ላይ አሳይቻችኋለሁ ታስታውሱ እንደሆነ ጭፈራ ቤት ነው በእርግደው የገቡት። እዛ እንደውም ጭራሽ ኮኬን የሚሸጥ ወታደር ሁሉ አግኝተዋል። አካባቢው ላይ የወታደራዊ ካምፕ ነበረ። እዛ ሲዝናኑ የነበሩ አፍተር አወርስ ፓርቲ ነው። ወደ 17 ነው ምናምን የሚሆኑ ወታደሮች እዛው ጋር ተይዘው እንደነበረ ይታወሳል። እነሱ ያው እዛው በመገኘታቸው ነው፣ ግን ወንጀል የሰራ ድራግ ሲጠየቅ አንደር ከቨር የነበረ ኤጀንት ለእሱ አቅርቧል። ልጁ ሲታይ ወታደር ነው። እዛ ቦታ ላይ በርካታ ኢሊጋል ኢሚግራንቶች ተይዘዋል። ጭፈራ ቤት፣ ምግብ ቤት፣ ኮንስትራክሽን ቦታ እንደነዚህ እየተገባ ነው። አሁን አን ዶኩመንትድ የሆኑ ሰራተኞችን መቅጠር አንደኛ ህገ ወጥን፣ ሁለተኛ ግን ኤክስፕሎይቴሽን ነው ጉልበት ብዝበዛ ነው ይባላል። በዚህ ጉዳይ ላይ ውይይት ማድረግ ያስፈልገናል። ኢትዮጵያውያኖች ወረቀት ሳታገኙ በተለይ ኢምፕሎይመንት አውቶራይዜሽን፣ እዚህ የመጣ ሰው ኢምፕሎይመንት አውቶራይዜሽን እስኪያገኝ ጊዜ ይፈጃል፣ ወራት ይፈጃል እስከዛ ግን ስራ ያገኛል። ብዙ አበሾቹ ወገኖቹ ይቀጥሩታል። ግን ወረቀት ከያገኘ በኋላ ወይም ኬዙ ደግሞ አፕሩቭ ተደርጎለት መኖሪያ ፍቃድም ምንም ከተፈቀደለት በኋላ ብዙ ኢትዮጵያውያን አሰሪዎቻቸውን ሲያማርሩ እንሰማለን። አሰሪው መልካም አደረገ፣ ወረቀት ሳይኖረው ቀጠረ። አይ ቢሆንም ደግሞ ወገኑ ሆኖ እንዴት የዚህን ያህል ጉልበት ይመዘብራል፣ ጨካኝ ይሆናል የሚሉ ደግሞ አሉ። በዚህ ላይ ውይይት እናደርጋለን። ይሄንን እንመለከትና አሁን እነዚህን ሁሉ ተከታታይ ሲኩዌንሶች አይተን ወዴት እንሄዳለን። አሁን ደግሞ ትሩፐሮች በየቦታው እርምጃ እንዲወስዱ አሁን የአይስ ኤጀንት አላልኩም፣ ወይም ዲፓርትመንት ኦፍ ሆፕላንድ ሴኩሪቲ አላልኩም፣ የሚመለከተው ህግ አስከባሪ አላልኩም፣ ትሩፐሮች

የታምፓቤይ ወይም የፍሎሪዳ ማንኛውም ፖሊስ ሕገ ወጥ የተባለ ስደተኛ ማደኑ ላይ ይሳተፋል ብለዋል። በእርግጥ ፍርድ ቤት ይህንን እርምጃ ወስዳለሁ ብለዋል። ይህንን የሚያደርገውን ክፍል ተጠያቂ ያደርጋለሁ ብለዋል። አሁን ቴኒሲ ነው። ቴኒሲ ይሄ ተጀምሯል። ትሩፐሮች እያስቆሙ ሌላ ጠጥታል ወይም መንጃ ፈቃድህ ምናምን የሚል ሳይሆን ኢሊጋል ህጋዊ ነ ወይ እዚህ ነው የታል መታወቂያ ያሉ ቼክ ያደረጋሉ። ያ ሰውዬ መታወቂያ ሊኖረው ይችላል፣ ር የሆነ ዶክመንት ሊኖረው ይችላል። ግን ኢሊጋል የሆነ ከሆነ አንስተው ላይስ ኤጀንቶች ያስረክቡታል ማለት ነው።

አሁን ድንገት ጥፋት ሲጠፋ ያ ሰውዬ ሲቆም በዛው ያለውን የኢሚግሬሽን ስታተስ መጠየቅ ሳይሆን ታርጌት አድርገው ላቲኖ ሰፈሪ ደሆኖ ፑሎቨር እያደረጉ ያሉት ይሄ ደግሞ ሬሻል ፕሮፋይሊንግ ነው፣ ዘረኝነት ነው የሚል ነው። ይሄኛው ሰውዬ ደግሞ አይደለም እያሉ ነው።

ኤሊን ብለው ያሰቡትን የጠረጠሩትን የሌላ ሀገር ዜጋ ነው ያሉትን ኢንተሮጌት ማድረግ ማፋጠጥ መብታቸው ነው። ይህንን ተፈራርመዋል ከአይስ ጋር ቴኒሲ። የዛሬው መረጃ ይህን ይመስላል። ተመልካቾቻችን፣ እነዚህ ሁሉ በአንድ ቀን ያሉ መረጃዎች ናቸው። የስደተኛ ጉዳይን ዲያስፖራ ሚዲያ ኔትወርክ ስለሚመለከተን መረጃዎችን አውቀን መፈጸም ያለብንም። ለምሳሌ አስራ አምስት ዓመት እዚህ ሀገር ያለ ወረቀት ኑሮ፣ ሀብት ያፈራ፣ ገንዘብ ያፈራ ሰው ምን ማድረግ አለበት? የራሱ ውሳኔ ነው። እነዚህ ነገሮች ሲከናወኑ አይ፣ እኛ ጋር አንድ ሰው ምን አለኝ? ብዙ እኮ እንትን ቢሉም ኢትዮጵያዊ እኮ እስካሁን የተባረረ የለም። የሆነ አንድ ሰውዬ ኢንተርቪው ሲያደርግ ሁለት ነው ሶስት ብቻ ናቸው አለ አለች። ኢንተርቪው የሰጠው ሰው ለምሳሌ የዴንቨር የአውሮራ ሲቲ ካውንስል ሜምበር እና የአይስ ሰራተኛው አቶ አምሳሉ ሊሆን ይችላል። ሶስት ሲል እሱ የሚያውቀውን እዛች ጋር ያያተን ነው እንጂ ኦቨርል ዳታ ኢትዮጵያን የዚህን ያህል ተባረሩ፣ ቬኔዙዌላ ይሄን ያህል፣ ኤልሳልቫዶር እስካሁን ዳታ የለም ነው። ላቲኑ በጣም ብዙ ነው፣ ከእኛ ጋር አይነጻጸርም ስፓኒክ ኮሚኒቲው ግን የእኛ ኮሚኒቲ ሲባረርም እኮ አይናገርም? ማን ይናገራል? እንደውም እነዛ ከዴንቨር የተባረሩትን ሁለት ልጆች ስም እንዳልጠቅስ ብዙ ሰው ነው የጠየቀኝ። ያው ስም መጥቀሱ ጥቅም ስለሌለው ኢትዮጵያውያን ግን መባረራቸውን በወቅቱ ገልጫለሁ። ስማቸው፣ ማንነታቸው፣ ፊታቸው ነው የሚታየው የሌላ ሀገር የዚህ ሀገር ዜና ጣቢያ ካሳያቸው ምንም ማድረግ አይቻልም። ይታያሉ። ኦልሬዲ ሚዲያ ላይ ስለወጣ ማለት ነው። እና ምን ማድረግ እንዳለበት ወረቀት የሌለው ሰው በቀን አምስት መቶ ካልኩሌት ተደርጎ የአስር ዓመት ከሆነ የአስር ዓመት የቆየው አምስት ዓመት ከሆነ የአምስት ዓመት እንደነዚህ ያሉ እርምጃዎች ተጀምረዋል። ፖሊስ ሊጠይቃችሁ ይችላል። ኢሚግሬሽን ስታተሳችሁን አያገባህም ልትሉ አትችሉም። እንደ ስቴቱ ነው የሚለያየው። ስቴቱ ከተስማማ ከአይስ ጋር እስካሁን እስሁን ሁለት ስቴት አይተናል፣ ፍሎሪዳ እና ቴኔሲ። የአይስ ኤጀንቶች ዲሲ እና ሌሎች ቦታዎች፣ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲችስ እነዚህ ኤጀንቶች ሆቴል፣ ሬስቶራንት፣ ማንኛውም ቦታ ይገባሉ። ጭፈራ ቦታ ይገባሉ። አበሻ የሚዝናናባቸው ቦታዎች ቨርጂኒያ፣ ሲልቨር ስፕሪንግ፣ ዳላስን በርካታ ቦታዎች፣ ዲሲ ዩ ስትሪት ብዙ አበሻዎች የሚዝናኑባቸው ቦታዎች ድንገተኛ ፍተሻ ሊደረግ ይችላል። ዲሲ ደግሞ አብዛኛው ማህበረሰብ ማን እንደሆነ ይታወቃል እና ይሄ መረጃ ለዛ ነው ያደረስኳችሁ። ሁላችሁም በያላችሁበት መልካም ቅዳሜና ሁድ ዘና በሉ ፈታ በሉ። ጤና፣ ሁሉ ነገር በጎ ለእናንተ ይሁን። ስለምታግዙን፣ ስለምትመለከቱን፣ ሰብስክራይብ ስለምታደርጉ ከልብ አመሰግናለሁ። ካሳሁን ይልማ ነኝ። ደህና ሁኑልኝ።